አባ ሕርያቆስ ክርስቲያን ሆኖ እመቤታችን የሚወድ ሰው ሁሉ ይህንን አባት ያውቀዋል። አባ ሕርያቆስ ተወልዶ ያደገው በምድረ ግብፅ ሲሆን አካባቢው ብህንሳ ወይንም ንሂሳ ይባላል። ይቺ ቦታ አቡነ ገብረ መንፈስ ቅዱስን ጨምሮ በርካታ ቅዱሳንን ያፈራች ናት። አባ ሕርያቆስን በዚህ ዘመን ነበረ ብዬ ትክክለኛውን ዓመተ ምሕረት ለመናገር ይከብደኛል። ከቤተ ክርስቲያን ትውፊት መረዳት እንደሚቻለው ግን የነበረበት ዘመን በአራተኛ ወይንም በአምስተኛው መቶ ክፍለ ዘመን እንደሆነ መገመት ይቻላል። ቅዱሱ በዘመኑ የተለየ ማንነት የነበረው ሰው ነው። ገና ከልጅነቱ እመብርሃንን የሚወዳት በመሆኑ ቅን፣ የዋህና ገራገር ነበረ። መቼም እመቤታችን ይወዳል ሲባል እንደ ዘመኑ ባፍ ብቻ እንዳይመስለን፣ ቀንና ለሊት ለፍቅሯ የሚተጋ ማኅበለ ፍቅሯ የሚያማታው ሰው ነበረ እንጂ የእመቤታችን ድንግል ማርያምን ስም ሲጠራ ምስጥ ብሎ ልቦና ይሰወርበት ነበረ። ዘወትር የእርሷን ፍቅር ከማሰብ በቀር ሌላ ሥራ አልነበረውም። የልጅነት ጊዜውም ሲያልፍ በድንግልና ቸር ልጇን ያገለግል ዘንድ መነነ። ዘመኑ ዘመነ ሊቃውንት እንደመሆኑ ሁሉም ለትምህርት ሲተጉ፣ እርሱ ግን ለጸሎትና ለደግነት ብቻ ነበር የሚተጋው። ከትምህርት ወገንም የሰሞን ጓዞችን አንዳንድ ቅዳሴያትንና የዳዊት መዝሙሩን ተምሮ ነበረ። በተለይ ግን የዳዊት መዝሙር እየጣፈጠው መልሶ መላልሶ ያመሰግንበት ነበር። ከዳዊት መካከል ደግሞ መዝሙር 44ን ፈጽሞ ይወዳት ነበረ። ይቺ ጥቅስ የምትጀምረው ጎሳ ልቤ ቃለ ሰናዬ ብላ ነው። የውስጧ ሚስጥር ስለ ድንግል ማርያምና ስለ ክርስቶስ ነው። አባ ሕርያቆስ ይች መዝሙር በቃሉ አጥንቶ ቁሞም ተቀምጦም ተኝቶም ተነስቶም ያለማቋረጥ ይላት ነበረ እየጣፈጠችው ልቦናዊ በጎ ነገርን አወጣ እያለ ይዘምር ነበረ። በወቅቱ ታዲያ የብህንሳ ኤጲስ ቆጶስ በማረፉ ምትክ ሲያፈላልጉ መንፈስ ቅዱስ አባ ሕርያቆስን መረጠ። ምንም አለማማሩ ቢያስቸግረውም በጸሎቱ በደግነቱ አገር ይጠብቃል ብለው ሾሙት። ነገር ግን ምንም በሥልጣን የበላያቸው ቢሆን ተማሪን የሚሉ ሰዎች ይጠሉት ይንቁትም ነበረ። እርሱ ግን እንደ ጠሉ ልጥላቸው፣ እንደ ናቁ ልናቃቸው ሳይል በፍቅር ያገለግል ነበር። አንድ ቀን ታዲያ መንገድ ይወጣል። በበረሃ ብቻውን እየተራመደ ጎሳ ልቤ ቃለ ሰናዬ እያለ እየዘመረ ተመስጦ ቢመጣበት መንገድ ሳተ። እርሱ በምስጋናው ሲደሰት፣ እግሩ ግን ከገደል ጫፍ ደርሶ ነበረ። ገደሉን ልብ አላለሙ ነበርና ሳይታወቀው ወደ ገደል ውስጥ ተወረወረ። በዚህ ጊዜ ደንግጦ ቢመለከት እጅግ ጥልቅ በሆነ ገደል ውስጥ ራሱን አገኘው። ነገር ግን አንድም አካሉ አልተነካም፣ ልብሱም አልቆሸሸም። ለራሱ ተገርሞ ዙሪያ ገባውን ሲመለከት እርሱ ቁጭ ያለበት ብርሃንን የተመላ የልብስ ዘርፍ ነበረ። እመ ብርሃን ብሎ ሲጮህ የሰማይና የምድር ንግሥት የሆነች እመቤታችን ከፊቱ ቁማ ታየችው። እማ አምላክን በጋር ቢያያት እንደንቦሳ ዘለለ። የሚገርመው ደግሞ የተቀመጠበት የድንግል ማርያም የቀሚሷ ዘርፍ ነበረ። እመቤታችን አነጋገረችው፣ ባረከችው፣ ፍቅሯን ቢመስጠው ከሰው ሳይገናኝ ምግብ ሳይበላ እዚያው ገደል ውስጥ ለአንድ ዓመት ያህል በተመስቶ ቆይቷል። በኋላም እመብርሃን መጥታ ከገደሉ አውጥታ ወደ አገሩ መለሰችው። ከጥቂት ጊዜ በኋላም አንድ ፈተና ገጠመው። አንድ ቀን እመቤታችን በተወለደችበት ግንቦት አንድ ቀን ቅዳሴ የማንቀድስ ሲባል ሰዎቹ አባ ሕርያቆስ ይሁን አሉ። እርሱ ግን እኔ አይቻለኝም እናንተ ሊቃውንት ቀድሱ አላቸው። አይሆንም ብለው እርሱኑ አስገቡት። ይህንን ያደረጉት ለተንኮል ነበር። ልክ ወንጌል ተነቦ ፍሬ ቅዳሴ ሲመረጥ እርሱ እግዚእን ወይንም የጌታን ቅዳሴ ልቀድስ ቢል እነርሱ የሚቀደሰው የሊቅ ቅዳሴ ነው አሉት። ይህንን ያሉት እርሱ የሊቃውንቱን ቅዳሴ አያውቅምና በሰው ፊት እንዲዋረድ ነው። እንዲህም ብለው ባለመማሩ ተሳለቁበት። አባ ሕርያቆስ ግን እያዘነ ወደ መንበሩ ዞረ። ድንግልንም እመቤቴ መናቄን መገፋቴን ተመልከች አላት። ወዲያውም ግን ድንግል ማርያም ወርዳ ቀጸበችው ወይም ጠራችሁ በዘርፋፋው ቀሚሷ ላይ ረቂቅ የሆነ ቅዳሴን አሳየችው። ደጉ ሰው ደስ ብሎት ጎሳ ልብየ ሲል ሁለቱ እግሮቹ ከመሬት ከፋሉ። እርሱም ወአነ አየድዕ ቅዳሴሃ ለማርያም ብሎ እስከ አዳፌ ነፍሱ ድረስ አደረሰው። ሕዝቡና ካህናቱ በሆነው ነገር ሲደነቁ፣ አንዳንዶቹ ዝም ብሎና ይቀባጠራሉ። ቅዱሱ ግን ቅዳሴ ማርያምን በብራና ጠርዞ በሕዝቡ መካከል ድው ይፈወሰበት። እሳት ሳያቃጥለው፣ ውሃ ሳይደመስሰው ቀረ። መጽሐፈ ቅዳሴው ሙትን አስነስቷል። ከዚህ ሰዓት ጀምሮ በዘመኑ ቁጥር አንድ ሊቅ ሆነ። ብዙ መጽሐፍትን ሲተረጉም፣ አጠቃላይ ድርሰቶቹ እልፍ ወይም አስር ሺህ ናቸው። አንድ ባታዊ ከባለሟልነት የተነሳ ከሰላሳ ሦስቱ በዓላት ማንን ተወጅያለሽ ብሎ እመቤታችን ጠየቃት። እሷም ኪዳን እምረትን፣ ልደታን፣ አስተር አዮን ፍልሰታን አለችው። ከኒህ አራቱንስ ማንን ትወጃለሽ ቢላት ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣውበት ነውና ልደቴን ወደዋለሁ አለችው። ቀድሞ እኔ ሳልወለድ እናትና አባቴን መባችሁን አንቀበልም ብሏቸው አዝነው ተክዘው ነበረ። የነሱ ሐዘን ሐዘኔ ነውና እኔን ከወለዱ በኋላ መባቸውን ተቀብሏቸው ደስ ብሏቸዋል። የነሱ ደስታ ደስታዬ ነውና እንዳለችው የልደት ዕለት ነው የቀደሰው። አንድ ባታዊ ከምስጋናሽ ሁሉ ማንን ትወጃለሽ ብሎ ቢጠይቃት ልጄ ዳዊትን አቡነ ዘበሰማያትን ቢደግሙለት እንዲወድ እኔም ውዳሴን ቅዳሴን ቢደግሙልኝ እወዳለሁ ብለዋለች። አባ ሕርያቆስ ተሹሞ ሳለ ብዙ ድርሳንን ደርሷል። ብዙ ተግሳጽን ጽፏል። ከብዙውም አንዱ ይህ ቅዳሴ ማርያም ነው። ዕረፍቱ ጥቅምት ሁለት ነው። የአባታችን በረከት ይደርብን። ኃጢአታችን ከሚያስተሰርይልን ልጅሽ ጽንት በድንግልና እመቤታችን፣ ጸጋውን ክብሩን እንዳይነሳን ለምኝልን። አሜን። ምንጭ ቅዳሴ ማርያም አንድምታ። ወስባት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር